አሰላሙአሌኩም ዋረመቱላ ወበረካቱን እየተከበሯችሁ የኡስሚ ዩቱብ ቻንል ቤተሰቦች አድማጭ ተመልካቻችን በመላው ዓለም ትገኝ ሁሉ ከያላችሁበት ቦታ ሰላም መልካሙን ተመኘው። እንደተለመደው የ17 ሀገራት የጥቁር ገባይ ምንዛሬ ዋጋ ዝርዝር የዋጋ ተመንን በተመለከተ እና እንዲሁም ከዚህም ጋር ተያይዞ በንግድ ባንክ ስንት የተዘረዝረ ይገኛል ስለሚለው ጉዳይ እናወራለን። በሌሎች ባንኮች ስንት እየተዘረዘረ ይገኛል። ከፍተኛውን ዋጋ እየሰጠ የሚገኘው ባንክ የትኛው ባንክ ነው ማስደምጣችሁ ይሆናል። ከእናንተ የሚጠበቀው እስከ ብዶ ፍጻሜ አብራችሁን መቆየት፣ ቪዲዮችን ላይክ፣ ሼር ማድረግ ብቻ ነው። መረጃ አናንዛዛም፣ በቀጥታ ወደ ገደለው ነው። ምክንያቱም እያንዳንዱ ደቂቃ ህይወት ነውና አሁንም ወደ ገደለው። ቪዲዮችን ላይክ ላይክ አድርጉልን። በቅድሚያም የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ደትኮም በድረገጹ እንዳስነበቡ ከሆነ 100 የአሜሪካን ዶላር 18130 ብር እንደሚሸጥና 1 የአሜሪካን ዶላር 181 ብር ከ30 ሳንቲም የተዘረዘረ እንደሚገኝ በሀገራችን ኢትዮጵያ ያለውን የጥቁር ገበያና የጥቁር ገበያ መረጃ የሚዘግበው ድረ ድረገጽ ኢትዮጵያን ብላክ ማርኬት ደትኮም በድረገጹ አስነብበዋል። አሁን ደግሞ ወደ ባንኮች እንሄድና በንግድ ባንክ ያለውን የምንዛሬ ሁኔታ እንመለከታለን። አንድ የአሜሪካን ዶላር 150 ብር ከ52 በአባይ ባንክ 151 ከ45 በዳሽን ባንክ 150 ከ50 በአዋሽ ባንክ 150 ከ89 በአቢሲኒያ ባንክ 151 ከ32 በሂጅራ ባንክ 151 ከ46 እየተዘረዘረ ይገኛል። በመቀጠል የምናየው ይሮን በተመለከተ ነው። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ እንዳሰነበበው ከሆነ 100 ዩሮ 2970 ብር እንደሚሸጥና 1 ዩሮ 209 ብር ከ70 ሳንቲም እየተዘረዘረ እንደሚገኝ ከጥቁር ገበያ ያደረገ ጽ ላይ ያገኘ ነው ይፋዊ መረጃ ፍንትው አርጎ ያሳያል። ቪዲዮችን አሁንም በድጋሚ ላይክ ላይክ ማድረጋችሁን አትርሱ። ዩሮም በተመለከተ በንግድ ባንክ 174 ከ23 በአባይ ባንክ 1 ዩሮ 174 ከ36 በዳሽን ባንክ 174 ከ58 በአዋሽ ባንክ 174-12 በአቢሲኒያ ባንክ 175 እንዲሁም በሂጅራ ባንክ 175-91 እየተዘረዘረ ይገኛል። ዩሮን በተመለከተ ከፍተኛውን ዋጋና ከፍተኛውን ክፍያ እየሰጠ የሚገኘው ባንክ ሂጅራ ባንክ ሆኖ ተመዝግቧል። በመቀጠል የምናየው ስዊዝ ፍራንክን በተመለከተ ነው። 100 የስዊዝ ፍራንክ 22 560 ብር እንደሚሸጥና አንድ የስዊዝ ፍራንክ 225 ብር ከ60 ሳንቲም እየተዘረዘረ ይገኛል እንዲሁም በንግድ ባንክ አንድ የስዊዝ ፍራንክ 184 ብር ከ48 ሳንቲም በመዘርዘር ላይ ይገኛል በአባይ ባንክ 186 ከ97 በአዋሽ ባንክ 181 ከ40 በአቢሲኒያ ባንክ 187 ከ70 እየተዘረዘረ ይገኛል በመቀጠል የምናየው ካናዳን ዶላር በተመለከተ ነው። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዳትኮም በደረገ ጽሁ ከሆነ 12915 ብር ና እና 1 129 ብር ከ15 ሳንቲም የተዘረዘረ ይገኛል። እናስከትላለን ብር 1 የ ብር ከ50 ሳንቲም የተዘረዘረ ወጣው መረጃ ያሳያል። በመቀጠል በአለማችን በምንዛሬ መጠኗ አንደኛ ደረጃ ላይ የተቀመጠችውና አንድ መቶ ቅጠሏን እጅግ በከፍተኛ ዋጋ ከሚያዘረዝሩ ሀገራት ቀዳሚውን ቦታ ይዛ ተቀምጣለች ኩዌት። በዚህም 100 የኩዌት ዲናር 58900 የኢትዮጵያ ብር እንደሚሸጥና አንድ የኩዌት ዲናር 589 ብር እየተዘረዘረ ይገኛል። በመቀጠል የኳታር ሪያል እናስከትላለን። 100 የኳታር ሪያል 4757 ብር እንደሚሸጥ እና አንድ የኳታር ሪያል 47 ብር ከ57 ሳንቲም እየተዘረዘረ እንደሚገኝ ከጥቁር ገበያ አደረገ ጽላ ያገኘ ነው መረጃ ያመለክታል። በመቀጠል የቻይና ዩሃን እናስከትላለን። 100 የቻይና ዩሃን 2500 48 ብር እንደሚሸጥና አንድ የቻይና ዩሃን 25 ብር ከ48 ሳንቲም የተዘረዘረ እንደሚገኝ የወጣው መረጃ ያሳያል። ፓውንድ ስተርሊንግ እናስከትላለን። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ እንዳስነበቡ ከሆነ 100 ፓውንድ ስተርሊንግ 23700 ብር እንደሚሸጥና አንድ ፓውንድ ስተርሊንግ 237 የተዘረዘረ እንደሚገኝ የወጣው መረጃ ያሳያል። ፓውንድ ስተርሊንግን በተመለከተ በንግድ ባንክ 100 94 ከ01 በአባይ ባንክ 197 ከ78 እንዲሁም በዳሽን ባንክ 203 ከ18 በአዋሽ ባንክ 198 ከ55 እንዲሁም በአቢሲኒያ ባንክ 199 ከ53 እና በሂጅራ ባንክ 203 ብር በመዘርዘር ላይ ይገኛል። ከፍተኛውን ዋጋ እየሰጠ የሚገኘው ባንክ ዳሽን ባንክ ነው። በሁለተኛ ደረጃ ደግሞ ሂጅራ ባንክ ሆኖ ተመዝግቧል። በመቀጠል የምናየው ወደ አረብ ሀገራት አሁንም እንገባና የሳዑዲ ሪያልን እናስከትላለን። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዳት ኮም በድረ ገጹ እንዳስነበበው ከሆነ 100 የሳዑዲ ሪያል 4833 ብር እንደምሸጥና እንደ ሳዑዲ ሪያል 48 ብር ከ33 ሳንቲም እየተዘረዘረ ይገኛል። የኢንዲያን ሩፒን በተመለከተ 204 ብር በመዘርዘር ላይ ይገኛል። አንድ የኢንዲያን ሩፒን 2 ብር ከ04 ሳንቲም እየተዘረዘረ ይገኛል። እንዲሁም የሳዑዲ ሪያልን በባንኮች እናያለን። በቅድሚያ የኢማራቶች እንዲርሃም ልንገራችሁ። አንድ መቶ ኢማራቶች ድርሃም በጥቁር ገበያ የመሸጫ ዋጋው አራት ሺ ዘጠኝ መቶ ሀምሳ አምስት ብር እንደምሸጥና እንደ ኢማራቶች ድርሃም አርባ ዘጠኝ ብር ከሀምሳ አምስት ሳንቲም በመዘርዘር ላይ ይገኛል በጥቁር ገበያ። እንዲሁም በባንኮች ያለውን የምንዛሬ ሁኔታ ስንመለከት የኢማራቶች ድርሃም በንግድ ባንክ አርባ ብር ከዘጠና ስምንት የሳኡዲ ሪያል በንግድ ባንክ አርባ ብር ከአስራ ሶስት እንዲሁም በአባይ ባንክ አንድ የኢማራቶች ድርሃም አርባ አንድ ብር ከ ሀያ ሶስት በዳሽን ባንክ አንድ የሳዑዲ ሪያል 40 ብር ከ20 የኢማራቶች ድርሃም 41 ብር ከ06 በአዋሽ ባንክ አንድ የሳዑዲ ሪያል 42 ከ76 የኢማራቶች ድርሃም 43 ከ69 በአቢሲኒያ ባንክ የሳዑዲ ሪያል 43 ከ02 የኢማራቶች ድርሃም በአቢሲኒያ ባንክ 43 ከ59 በመዘርዘር ላይ ይገኛል። እንዲሁም በሂጅራ ባንክ አንድ የሳዑዲ ሪያል 42 ከ77 የኢማራቶች ድርሃም በሂጅራ ባንክ 43 ከ81 በመዘርዘር ላይ ይገኛል። የኢማራቶችን ድርሃም በተመለከተ ከፍተኛውን ዋጋ የሚሰጠው ባንክ ሂጅራ ባንክ ነው። የሳኡዲ ሪያልን ደግሞ አቢሲኒያ ባንክ ከፍተኛውን ዋጋ እየሰጠ ይገኛል። በመቀጠል የምናየው በዓለማችን በምንዛሬ መጠኗ ሁለተኛ ደረጃ ላይ የተቀመጠችውና አንድ 100 ቅጠሏን እጅግ በከፍተኛ ሁኔታ ከሚያዘረዝሩ ሀገራት ሁለተኛ ደረጃ ይዛ ተቀምጣለች፣ ባህሬን። 100 የባህሪን ዲናር ወቅታዊና ዕለታዊ የጥቁር ገበያ መረጃ እንደሚያመለክተው ከሆነ 48110 ብር እንደምሸጥ እና አንድ ባህሪን ዲናር 481 ብር ከ10 ሳንቲም እየተዘረዘረ እንደሚገኝ የወጣው መረጃ ያሳያል። በመቀጠል የምናየው የሳውዝ አፍሪካን ራንድ ነው። 100 የሳውዝ አፍሪካን ራንድ 956 ብር እንደሚሸጥ እና አንድ የሳውዝ አፍሪካን ራንድ 9 ብር ከ56 ሳንቲም በመዘርዘር ላይ ይገኛል። በመቀጠል የምናየው የኦማን ሪያልን በተመለከተ ነው። አንድ መቶ የኦማን ሪያል ወቅታዊና ዕለታዊ ጥቁር ገበያ መረጃ እንደሚያመለክተው ከሆነ 47180 ብር እንደሚሸጥና አንድ የኦማን ሪያል 471 ከ80 እየተዘረዘረ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያመለክታል። በመቀጠል የምናየው የጆርዳን ዲናርን በተመለከተ ነው። 100 የጆርዳን ዲናር 25600 ብር እንደሚሸጥ እና አንድ ጆርዳን ዲናር 256 ብር እየተዘረዘረ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያመለክታል። ቱርኪ ሊሬ እናስከትላለን። 100 የቱርኪ ሊሬ 429 ብር እንደሚሸጥ እና አንድ ሊሬ 4 ብር 29 ሳንቲም የተሸጠ እንደሚገኝ በሀገራችን ኢትዮጵያ ያለውን የጥቁር ገበያ መረጃ የሚዘግበው ድረገጽ ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ አስነብቧል። ወሰላሙ አለይኩም ወረህመቱላሂ ወበረካቱ።